ይሄ የራሱ አይሆን አይሆን አላቅም፣ እንጂ ግጥም በጣም ጎበዝ ናት። ታውቃላችሁ ከዚህ በፊት ራሱ ለሩታ ላብርሽ ስትገጥምላቸው ነበረ። ለሙሽዬ ራሱ ለብሩኬ ናት ማለት ነው እና በጣም ጎበዝ ልጅ ናት፣ የኔ እንቁ ማለት ነው። ይሄ ግን ጥቅሱ የሌላ ሰው ጥቅስ ይመስለኛል። ለማንኛውም ምንድን ነው የሚለው መረጋጋት ወይም አለመቸኮል ሁሌም የብስለት መግለጫ ነው ማለት አንችልም። እውነት ነው ይህ እውነት እኮ ነው አንዳንድ ጊዜ ረጋ ያለ ሰው ወይንም ደግሞ የማይቸኩል ሰው በሳል ነው ወይም ደግሞ አይደለም ብለን ልንገልጸው አንችልም አንዳንድ ሰው በተፈጥሮም እንደዚህ አይነት ባህሪ ሊኖረው ስለሚችል ማለት ነው ሰው ውስጥ ውስጡን ሲደክመው የሌለበት እርጋታ ሊጎናፀፍ የማይገርመው የማይገርመው የማይደንቀው አይነት ሰው ሊሆን አይችልም ይላልም እንግዲህ ለማን እንደሆነ ባላውቅም፣ እሷ ግን የሆነ ነገር ስትፖስት ከሰዎች ጋር አያይዛ ነው የምትፖስተው። ወይ ከራሷ ወይንም ደግሞ በአቅራቢያዋ ያሉ ሰዎችን አስመስላ ነው እንትን የምትለው ማለት ነው። እና ብሩኬ እንግዲህ ትናንት ሰርፕራይዝ አድርጓታል። ቆንጆ አበባ ገዝቶ እሱንም ደግሞ ሰጥቻት አላውቅም እና መስጠት አለብኝ ለአራት ቶቹ ልጆች እናት እየተባለ ነው። እኔ ስለ አራቶቹ ልጆች ማወቅ እፈልጋለሁ። ቆይ አራት ልጆቹ ግን መንታ ነው የሚወለዱት ወይስ በዓመት ነው ወይስ በሁለት በሁለት ዓመት ሊወለዱ ነው እቅዳቸው? ይሄ ነገር ግን እንዴት ነው እነዚህ አራቶቹ ልጆች ቤተሰብ እና እንግዲህ ፈጣሪ ደግሞ የተመኛችሁትን የልባችሁን መሻት ይስጣችሁ ይሙላላችሁ። ፈጣሪ ምን ይሳነዋል? እውነት ነው የሚላችሁ። እናንተ ንጹህ ሆናችሁ ፈጣሪያችሁን ለምኑ። ትዳር የሌላችሁ ትዳር፣ ልጅ የሌላችሁ ልጅ፣ ፍቅረኛ የሌላችሁ ፍቅረኛ፣ ስራ የሌላችሁ ስራ እንድታገኙ፣ ጤናም የሌላችሁ ጤናችሁን ይስጣችሁ። እና ብሩክ መግቢያ ላይ የተናገረው ነገር አለ። ሐይሚ ባለፈው በሰራችው ቪዲዮ እና እንትን ሰክራ እንግዲህ ያው ሰክራ ሳይሆን እንደ ሰካራም ሆና ነው የሰራችው ገጸ ባህሪ ና ራሴን አጠፋለው ተበሳጭቻለሁ፣ ዞር በል ምናምን በምትለው ብሮኬ እየተናገረ ነበረ። የፈለገ ነገር መጥፎ ሁኔታ ላይ ብንሆን፣ ቢቸግረን፣ ብንጎዳ፣ ብዙ ነገር ቢደርስብን፣ ለሚያልፍ ጊዜ መጥፎ ነገር ባናደርግ ጥሩ ነው። በደቂቃ ውስጥ ሁሉ ነገር ሊቀየር ይችላል። የማይቀየር ነገር የለም እያለ ተናግሯል። እና እኔም በጣም ነው የተሰማኝ። በዛ ላይ ደግሞ ጓደኞችን እንዳጣ ራሳቸውን እንዳጠፉ ምናምን እኔ ራሱ ይሄ ነገር ማለት ነው፣ የዛሬ ሁለት አመት ኢትዮጵያ ገብቼ ነበረ ማለት ነው። እና ኢትዮጵያ በገባሁበት ሰዓት ፋሲካ ላይ ማለት ነው። እንደዚህ ፋሲካ ላይ ነው የገባሁት። የአስራ ዘጠኝ አመት ልጅ ነው። የሚገርማችሁ ነገር አልታመመ ምናላለ ቤተሰቦቹ እንትን ሄደው ነበር ሰርግ ማለት ነው። ሰርግ ሄደው ከቤት ከቤት ወጣ ወጥቶ ከዛ ወደ አምስት ደቂቃ ምናምን የሚያስኬድ አለ ከቤታቸው በታች ማለት ነው፣ የሆነ ገደል ምናምን እዛ ራሱን አጥፍቶ ነው የተገኘው ማለት ነው። በጣም ልብ የሚሰብር በዛ ላይ በጣም ጎበዝ ተማሪ። እኔ እንጃ ምንም የሆነው ነገር እኮ የለም ምንም። ደግሞ ለቤተሰብ አንድ ወንድ ልጅ ነው ማለት ነው። ሄደች አንድ ወንድ ልጅ እና በጣም ነው የሚወደደው ቤተሰቦቹ ባለሀብት ናቸው። የእውነት ምንም ቸግሮት ያደገ ልጅ አይደለም። እና ምን እንደረካው ሳይታወቅ የቤታቸው የመጨመሪያ ልጅ ማለት ነው ራሱን አጠፋ። ከዛ ደግሞ አሁን ከሶስት ቀን በፊት ከአራት ቀን በፊት ነው እንጂ ወንድሜን እያወራሁት እያለ የሆነ ድምጽ ሰምቼ ምንድን ነው ስለው የሆነ ልጅ ራሱን አጠፋ አለኝ። በጣም ነው የደነገጥኩት። በቃ በጣም እንዴ ያርቋል እንዴ እናንተ ምንድን ነው አልኩ። በቃ ምንድን ነው እንዴ በየአመቱ ነው እንዴ ፋሲካ ላይ እራሳቸውን የሚያጠፉት አልኩት። ደግሞ ምን አለኝ? እዛው ግቢ ውስጥ ነው አለኝ። እኔ በጣም ነው የደነገጥኩት። በቃ እዛው ስንት አመቱ ሆነ ስለው፣ አስራ እንግዲህ ያኛው አስራ ዘጠኝ አመት ይሄ አስራ ስምንት አመት ልጅ። ምን ሆኖ ስለው፣ ምንም ምንም የሆነው ነገር የለም ራሱን አጠፋ። አስቡት እንግዲህ እኔ ወጣቱ አላቅም ይሄ ሴጣን እንትን እያላቸው ይሆን እየገፋፋቸው። እኔ ለምን እንደሆነ አላቅም። የእውነት ነው የምላችሁ፣ ወጣት እያለቀ ነው፣ ራሳቸውን እያጠፉ ነው። ሴቶችም ወንዶችም በብዙ ነገር እያጣናቸው ነው። እና የፈለገ ነገር ቢከፋችሁ፣ እኔ አላስብም። እኔ አይደለም ለእኔ ቀርቶ፣ ለጥላቴም አላስብም እንደዚህ አይነት ነገር። ይሄ ራስ ማጥፋት ራስ መጉዳት ያልፋል እኮ እማያልፍ ነገር የለም። እውነት ከፍቅረኛችሁ ብትጣሉ ፍቅረኛችሁ ጥሏችሁ ቢሄድ ከሱ የተሻለ ፍቅረኛ ይመጣል፣ ከሷ የተሻለች ፍቅረኛ ትመጣለች። ቢቸግራችሁ ዛሬ ላይ የቸግራችሁ ነገር ላይ ያልፋል። ማለት እማያልፍ ነገር የለም በዚህ ምድር ላይ። የእውነት ነው እምላችሁ፣ የሰው ልጅ ከሞተን የማይመለሰው እውነት ነው እምላችሁ። ከሞታችሁ ሞታችሁ ነው። ግን ድሀ ብትሆኑ ከሰራችሁ ሀብታም ትሆናላችሁ። ብትታመሙ በብዙ ነገር ልትድኑ ትችላላችሁ። ስራ ከሌላችሁ ስራ ታገኛላችሁ። ሰው ቢጎዳችሁ ከጉዳታችሁ ትገግማላችሁ። እረ በእናታችሁ እንደዚህ አይነት ነገር እንዳታስቡ። እና መጥፎ ሀሳብ በአይምሯችሁ መምጣትም የለበትም ብዬ ነው ማስበ ደስ አይሎች። ጤና ጤና ካለ ማለት ነው ሁሉም ነገር አለ። ና ብሩክ የተናገረው ነገር በጣም ትክክል ነው። ሲናገር ነበር ከትናንትና ቪዲዮ ላይ ማለት ነው ዛሬ ነው የሰማሁት። ና እንገዛ ንላችኋለሁ ለሚያልፍ ጊዜ የሚያልፍ ቃላት ባንናገር፣ የሚያልፍ ነገር ባናደርግ፣ ራሳችንን የሚጎዳ ራሳችንን የሚያጠፋ ነገር አናደርግ ነው የምላችሁ ውዶችዬ ማሮችዬ እና ለማንኛውም ከሀይሚ ጋር ደግሞ ደስ የሚል ነገር አሳልፈዋል ማለት ነው። ያው እየተጫወተባት ነበር አበባውን አልሰጥም ሌላ ሰው ነው የሚሰጠው እያለ ሲያበሽቃት ነበር። ትናንትና ስለ ልጆችም ስለ አራት ልጆችም ደግሞ እየተነጋገሩ ነበረ። ግን እንዴት ነው? መቼ ነው የእናንተ ሰርግ? አሁን እንግዲህ ወንድማቸው አግብቷል። ኧረ ሀብትሽም ገና ኳላ ገባም። ሀብትሽ ከገባ በኋላ ነው እንግዲህ የጅንኑን ሰርግ የምንጠብቀው የዛሬ አመትማ እንጠብቃለን ይ